በ1960 ዎቹ መጨረሻ እናውላቸው ደጀኔና ይርጋ ዱባለ የጥበብ ፍቅር ያደረባቸውን ወጣቶች አሰባስበው በጣሊያን ወረራ ወቅት ፊልም ብቻ ይታይበት የነበረውን በጎንደር ከተማ መሀል በሚገኘው የጎንደር ሲኒማ ቤት ጥበብን መሞሸር ያዙ በእርግጥ እንደ ኋለኛው ዘመን በተደራጀ መንገድ ባይሆንም በ1930 ዎቹ የታዋቂው ፊልም ባለሙያ ኃይሌ ገሪማ አባት ገሪማ ታፈረ ከልጃቸው በቀደመ የጥበብ ተሳትፏቸው በዚህ ሲኒማ ቤት ቲያትሮችን ለመድረክ እንዳበቁበት ያለበትም ይነገራል። የጎንደር ሲኒማ ቤት በተለያዩ ቡድኖች ስያሜ የመንግስታት ለውጥና ፖለቲካዊ ንጠት ሳያግዱትም የብዙዎች የትዝታ ቋጠሮ መገኛ ነው። የኔም የሲኒማ ጊዜ ሳስታውሰው ሁነ አንድ ጡትም ለምሳሌ ከማስታውሰው ውስጥ እርጉም ሀዋሪያ የሚሰኙ ቲያትሮች ነው እኔ የጀመርኩት። ከዛ በፊት ግን አስናጦች እርቁ ትተውን ነበረ። በቲያትርም አንድ ከፈረንሳይ መንግስት ጋር ከባላታሾች ጋር ተያይዞ አንድ ደግሞ እሷ የተወነችበትንም ቲያትር አስታውሳለሁ። በዛ ጊዜ የራሴ የራሴ ልጅነት ስለሆነ ይሆናል፣ ግን በጣም የምወደው ጊዜ ነው። የህንድ ፊልሞች የሶስት ሰዓት ፊልሞች የሚታዩበት በተለይ ደግሞ ማዘር ኢንዲያ፣ እነዚህ እነዚህን የምናይበት ጊዜ፣ አልፎ አልፎ ደግሞ የአሜሪካ ፊልሞችን የምናይበት ጊዜ ነው የነበረውና በእኔ ጊዜ አንድ ብር ከሀምሳ ነበረ ሲኒማ ከፍለን ስንትኬት ቆርጠን የምንገባው። ታግሎ አታጋይ በሚል መጠሪያ ወጣቶችን አሰባስቦ ለተደራሲያን ስራዎችን ያቀረበው በራስ ዳሸን ስያሜ ስራዎችን አበርክቶ በፋሲለ ደስም የደመቀው የጎንደር ሲኒማ ቤት ዛሬ ደግሞ የባህል ማዕከል ሆኗል። ሲኒማ ቤቱ ካፈራቸው የጥበብ ፈርጦች ደግሞ ዛሬ ለበዙ የሀገራችን ድምፃውያን ግጥምና ዜማ እየሰጠ በግሩም ሙዚቃዎች የሚያስደምመን አበበ ብርሃኔ ከትናንት በፊት አንጎራጉሮበታል። ሙክሸው አበበ ተካ ደግሞ ኮፊቱ ቀድሞ በጎንደር ሲኒማ ነግሷል። በ1970ዎቹ የከተማዋ ነዋሪዎች በአሰፉ ደባልቄ ተደምመዋል። በአምሳል መትኬት ወዛውዘው፣ በታማይ በየንና በሱራፌል ተካ የመድረቅ ብቃት በአግራሞት ፈዘዋል። የጎንደር ፖሊስ ኪነት ነበረ ፋሲለደስ ኪነት ነበረና አባባይ እርጋን አስታውሰዋለሁ። ከመሰንቆና ከድምፁ ከፍታ ከተራራ ላይ ሆኖ የሚለቀው አይነት የሚመስል ድምፅ በጣም የሚገርመኝ ማለት ነው አባባይ ርገ በጣም በጣም የማረሰው ሰው መሰንቆና የድምፁ አቅም ደግሞ ጨምሮ ማለት። በዛ ጊዜ ግን ሁሉም ማለት ይቻላል የፋሲልስ ስኪነ ተወዛዋዦች እነ እንዬን ጨምሮ፣ እነ ሰርካለምን ጨምሮ በጣም የተሰካላቸው ተወዛዋዦች ናቸው። ከዛ ውስጥ ደግሞ በተለየ ቋንቋ ይጫወት የነበረ ዋሴ ካሳ የሚባል ድምፅ ነበረ። አገውኛ ይጫወት ነበረ፣ ሰቆጣ የተለያዩ በዛ ወቅት እኛ የማናቃቸው ግን ግር የሚሉን ከኛ ከአማርኛ ውጪ ይጫወቱ የነበረ ከዛ ባለፈ ስድስት መቶ ሶስተኛ ኮር ደግሞ የራሱ ኪነት ነበረ። እነ ፍቅር አዲስ እነ አበበ ተካ የተካተቱበት ጎንደር ሲኒማ ቤት ዛሬ ወልደው ለከበዱ ባለትዳሮች የፍቅራቸው መጠንሰሻ ማዕከልም ነበር። በሲኒማ ባር የነበረው ወግ ደግሞ ብዙዎች የሚናፍቁት በ1960ዎቹ የኢትዮጵያ ፖለቲካ እንቅስቃሴ ደግሞ ወጣቶች አንድ አይነት አቋም ለመያዝና መልእክቶች ለመለዋወጥ የተጠቀሙበት ስፍራም ነው። ሲኒማ ቤቱ እንኳን ውስጡ ዘልቀው ገና ለመግባት የነበረው ሰልፍ እንኳን ለብዙዎች ትዝታ ነው። ታዲያ ይህ የከተማዋ ነዋሪዎች የስበት ማዕከል የነበረው ሲኒማ ቤት ከ1983 የመንግስት ለውጥ በኋላ የነበረውን ግርማ ሞገስ አጣ። ብዙ ከያንያን ያፈራው ቤት ተራ አዳራሽ ሆነ። ጎብኚዎችን የሚማርኩ ታሪካዊ ቅርሶች ላላት ከተማ አማራጭ መዝናኛ የሚሆኑ ሲኒማ ቤትም ሚናው ተረሳ። ዛሬስ ጎንደር ደግሞ እንደሚታወቀው ታሪካዊም ባህላዊም እንደዚሁም ደግሞ የቱሪዝም መዳረሻ ነች። ከዚህ አንጻር ቲያትር ያስፈልጋታል። በቲያትር የተለያዩ ነገሮች መገለጽ አለበት ብለን እናስባለን። እንደሁም ደግሞ ህዝቡም ደግሞ በቲያትር መዝናናት አለበት ብለን ስለምናስብ ይህን ከፍተናል ማለት ነው። ጥምቀት በጎንደር ሲከበር የጎዳና ላይ ትርኢቱ ላይ የሚታዩ ታዳጊዎች ከተማዋ ምን ያህል ለጥበብ የተጠሩ ሰዎች እንደተፈጠሩባት አስረጅ ነው። በቅርብ ርቀት ቡርባክስን የመሰሉ ማሲንቆን የሚያናግሩ ሰዎች መፍለቂያ መኖሩ ደግሞ ከተማዋ ፌስቲቫሎችን ከታሪካዊ ቅርሶቿ ጋር አዳምራ ጎብኚዎችን ለመሳብ እድል እንዳላት ማሳያ ነው። ግን ይህን ጸጋዋን በተደራጀ መንገድ ለመጠቀም ከሩብ ክፍለ ዘመን ለዘለለ አንቀላፍታለች። በቅርቡ በባዓል ማዕከልነት በተቋቋመው የጎንደር ሲኒማ ቤት አሁን እየተሰሩ ከሚገኙ ቲያትሮች የአንዱ ዳይሬክተር እጹብ ገብረስላሴ ደግሞ ጥበብን ወደ ቤቷ ለመመለስ እየሰራን ነው ባይ ነው። ጎንደር የጥበብ አገር ናት እና ያን ጥበብ ለመመለስ እየሞከርን ነው አብዛኛውን ልጆች የጎንደር ልጆች አርት ያለ የሚመስላቸው ጎንደር ላይ ሳይሆን አዲስ አበባ ላይ ነው። ያንንም ለመቅረፍ እንችላለን የሚለውን ለማሳየት ነው ይህን ቲያትር የጀመር ነው። ዛሬ የባህል ማዕከል በመሆን በተደራጀው የጎንደር ሲኒማ ቤት ጥበብን እንደ ቀድሞው ለመሞሸር የቲያትር ዝግጅት፣ የሙዚቃና ውዝዋዜ ልምምዱ ተጠናክሯል። የባህል ማዕከሉ የጋሽ እርጋ ዱባለን ፈለግ የሚከተሉ በንየታከለ መንገድ የሚጓዙ ከያንያን ማፍራትም እየጣረ ነው። ለከተማዋ ነዋሪዎች ብሎም በእንግድነት ወደ ከተማዋ ለሚመጡትም አማራጭ የመዝናኛ ማዕከል ሊሆን ደፋ ቀና እያለም ይገኛል። ከተለያዩ ክበባት የተወጣጡ ልጆችን በአንድ ላይ ሰብስቦ ቲያትር እንድንሰራ እያደረገን ነው። ከዛ በተጨማሪ ደግሞ እውቀት እንዲኖረን አውቀነው እንድንሰራው ደግሞ ባህል ማዕከሎች ጋር በባህር ዳር ሙላ ለም የባህል ማዕከል ጋር በመተባበር ስልጠና ሁሉ አዘጋጅቶልናል፣ እና በዚህ አጋጣሚ በጣም ትልቅ እድል ነው እያገኘን ያለ ነው፣ እና ለወደፊትም ከፍ ያደርገናል ብለን እናስባለን። ለቀድሞው የጎንደር ሲኒማ ቤት ለአሁኑ የጎንደር ባህል ማዕከል አዝቅዝቃ የነበረችው ጸሐይ ዳግም ብቅ ያለችለት ነው። እንደ ባህል ማዕከሉ ስራ አስኪያጅ ውልዳ ረጋ የደሌ ደግሞ የባህል ማዕከሉ ከአጭር ጊዜ ባለፈ ለረጅም ጊዜ ስኬቱ ብዙ ወጥነዋል። ራያችን በ230 በራሱ ገቢ የሚተዳደር የሚተዳደርና በአፍሪካ ካሉ አቻ የባህል ማዕከላት ተወዳዳሪ የባህል ማዕከል ሆኖ ማየት ነው። በዚህ ስር በርካታ ተልእኮዎችና ግቦች አሉና